ልጅ ያቦካው ለራት አይበቃ ማለት እኮ እንደናንተ ነው። ዛሬ ጭራሽ ሀይምዬ የቡራ ስም ጠፍቷት ማን ነበር በማለት መታ። ለቤተሰቦች በመጀመሪያ ላይክና ሼር እያደረጋችሁ ቪዲዮ ሙሉ ለመስማት ሞክሩ። ዛሬ እንግዲህ ሀይምዬና ኪዱ ብሩኬና ሊንዱ አብረው መጥተዋል። እንደኔ ግን የመሰለ ማለት ነው እነዚህ ሰዎች በልጅነታቸው ገና ተጫውተው ቦርቀው ልጅነታቸውን አልጨረሱም ብዬ ነው የማስበው። ምክንያቱም ሁለቱም እያደረጉ ያሉት ነገር ማለት ነው ከውስጣቸው ሳይሆን አንዱን ለማብሸቅ ለመበሻሸቅ የሆነ የፉክክር በር ሳይዘጋደረ እንደሚባለው ሁሉ ነው ዛሬ ያየሁበትኝ። እና ዛሬ እንግዲህ ሀይምዬ ኪዱን ከቤተሰብ ጋር በደንብ ላስተዋውቀው፣ እንደዚሁም ደግሞ ሊንዱ ትናንትና ቦርሳ ባለች በጣም ተናግራኛለች። ኢንስታግራም ላይ ገብታ ከህይወታችን ከኔና ከቦራ ህይወት ውጪ ለምንድን ነው ቦርሳ የምትው ብላ ስትናገረኝ ስለነበረ ዛሬ መተሻ አካል በአካል ኪዱን ላሳይሽ እንደዚሁም እኔ ህይወት እንደጀመርኩ ማየት አለብሽ ብላ ነው የቀጠረቻት። ሀይሚዬም ቃል በቃል የተናገረችው እኔ ከዚህ በኋላ ከኪዱ ጋር ህይወት ጀምሬያለሁ፣ ከብሩኬ ህይወት ወጥቻለሁ፣ አልፈልገውም። እኔ የጣልሁትን ነው አንቺ ያነሳሽው በማለት ነበረ ለሊንዱ መልእክቷን ያስተላለፈችው ማለት ነው ቤተሰብ እና እዚህ ጋር እኔ የተረዳሁት ነገር ያው ሊንዱ መታለች፣ ብሩኬም ሀይሚም እንደዚሁም ኪዱም በአንድ ላይ ነው። በሃይሚ ቻናል ላይ ቪዲዮ ተለቀቀው ዝም ብዬ ሳያቸው እነዚህ ልጆች ገና ጨዋታ አልጨረሱም። የምር የልጅነታቸው ናፍቋቸው ወይም በልጅነታቸው በደንብ ሳይጫወቱ ስለአደጉ አሁን እየተጫወቱ ሁላ ነው የመሰለኝ። እዚህ ጋር ሀይሚዬ ከኪዱ ጋር ፍቅር እንደጀመረ ሰው ነው የምታወራው። ስላችሁ ያው በውስጥ የበሰለ ነው እያለች ነበረ። አግቦ ነው ገባችሁ አይደል? በውስጥ አብስየዋለሁ፣ አውርቼዋለሁ፣ ብዙ ነገሩን ጨርሰናል ለማለት ያክል ነው። ግን እኔ እንደተረዳሁት ማለት ነው። ኪዱ ምን አለመሰላችሁ፣ በመሀል የተናገረውን ነገር አስተውላችሁ ከሰማችሁት ማለት ነው እና ከዚህ በኋላ የሀይሚ አላፍተና እኔ ላይ ነው የምንከባከባት እኔ ነኝ። እንደዚሁም ማስታረቅም ከቻል ኦር ደግሞ ማስታረቅም ካለብኝ እኔ ነኝ ማስታርቃት ብሎ ርፍ ሀይሚዬ፣ ከካሜራ ጀርባ በደንብ አስተምሪው። ኪዱ አንደኛ አይናፋር ነው፣ ሁለተኛ አንቺ እንኳን አንድ አይዲያ ሰጠሹ በደንብ እዛ ላይ አብራርቶ ማውራት አይችልም፣ ነገሩን ማስረዘም አይችልም። ስለዚህ ከካሜራ ጀርባ በደንብ አሰልጥኙ። መጀመሪያ የሶሻል ሚዲያ ሰው ነው ግን ደግሞ ብቻው የዩቱብ አይደለም የቲክቶክ የኢንስታግራም ፎቶ መነሳት፣ አንዳንድ ቪዲዮዎችን መልቀቅ ነው። ይሄ ደግሞ ሲምፕል ነው፣ የዩቱብ ሰው ስላልሆነ ነው። ለዛ ነው ሀይሚዬ በጣም እየሞከረች ነበረ ረዘም ያለ ወሬ እንዲያወራ ስለ ሀይሚ ስለ ግንኙነታቸው ብዙ ነገሮችን አብራርቶ እንዲያወራ ሀይሚዬ እድል እየሰጠችው ነበረ። እንዲገባው ብዙ ነገሮችን እየተናገረችለት ነበረ። ነገር ግን እሱ አይችልም። አጠር መጠን ያለች ሁለት ቃላት ነው መናገር የሚፈልገው። ከዛ ውጭ ወደ ውጭ ሀይሚዬ በመጀመሪያ ው ከካሜራ ጀርባ ለማሰልጠን ለማሰልጠ ሞክሪ ብሩኪ እንኳን አሰልጥኗታል። ሊንዱ በደንብ የማውራት ችሎታ አላት። ቤተሰብ የምሬ ነው የምላችሁኛ ና እንግዲህ ሊንዱ መመታ ሀይሚዬን እንደዛ መናገር አትች ከብሩኬም ከኒም ህይወት ውጭልን እያለች ነበረ። ሀይሚ ቆንጆ ዛሬ በሙድ ቤተሰቦች ብሩኬን ግርፍን ያደረገችው በነገር ማለት ነው። እኛና ግን እዚህ ጋር ያየሁትን ነገር ልንገራችሁ። ልክ ብሩኬ ሲመጣ ሀይሚ ማለት ነው የበለጠ የማውራት ሞራሏ መጣ። ብሩኬን ሰብታዩ ፊቷ ደሳ ላትኝ የሆነ አነጫ አነጫት የሆነ ድፍልልቅ ያለስ የምታጋላችሁ እንደዚህ የሚሆነው እናንተ ሁለታችሁም ማለት ነው የመበሻሸቅ ስራ ስለያዛችሁና አንደኛ ደረጃ፣ ሁለተኛ ደግሞ ከልባችሁ ስላልሆነ ነው ይህን ሁሉ የምታደረጉትኝ። እና እኔ በዚህ መካከል መናገር የምፈልገው ነገር ምንድን ነው? ለሚያልፍ ቀን የማያልፍ ቃላቶችን እንዳትጠቀሙ አደራችሁን ምክንያቱም ነገ ሌላ ቀን ነው ሀይሚ ብሩኬን ተመልሶ አንድ ይሆናሉ ሜቢ ሶሻል ሚዲያ ላይ ብሩኬን ያው ብዙ ጊዜ እያቀናበራችሁት ማለት ሴት አሁንም ስቲል እስካሁን እየተሰደበ ነው ብሩኬ ከሴቶች ጋር እንደዚህ ከሆና እንደዚህ ከሆና እየተባለ ነው እስኪ ኪዱን ቅዱስን እስኪ ገብታችሁትኝ ገብታችሁትኝ እንዴ ለመሳሳም ትንሽ የሚቀረው ሴቶችን አንጋቱ አይደል እንዴ የመጣው እና ለሀይሚ ምርጫ ይሄን የመረጣችሁላት ሀይሚ በነገራችን ላይ እኮ ከልቦ አይደለም የሚያደርገችው ግን እናንተ ስታቀናብሩላት እንደገና ደግሞ ላይክ ኮሜንት ስታ ጉላት የልብ ልብ እንዲሰማት እንደዚሁም ከልጁ ጋር እንድትመጣ አደረጋችኋት። እንደኔ ግን ማለት የምፈልገው ነገር አለኝ። አንድ ሰው ኢትዮጵያ ላይ በተለይ የሶሻል ሚዲያ ዩቱብ ላይ ብዙ ጊዜ የምናያቸው ሲሰሩ የምናያቸው ከባለ ትዳር ውጪ ማለት ጠቅስላችኋለሁ፣ ባለትዳር ያልኳቸው እነማን እንደሆኑ ግን ሴት መቃየር ወንድ እየቀያየሩ ይዞ መምጣት በትንሽ ደቂቃዎች በትንሽ በሁለት ቀን በሶስት ቀን እየቀያየሩ ሰው ሴትና ወንድ ይዞ መምጣት የሆነ መለፋት፣ መተቃቀፍ። እኔ ምለው ቆይ፣ ይሄ ምንድን ነው የሚያስተምረው? ትውልድን ይገነባል ብላችሁ ታስባላችሁ? አሁን ኢትዮጵያ ላይ እኮ አብዛኛው ሰው ኢንተርኔት ተጠቃሚ ነው። እንደ ዱሮ እኛ እንደ ኖር ነው እንዳይመስላችሁ። ሁሉም ሰው ኢንተርኔት ተጠቃሚ ነው። የተሻለ ስልኮችን ነው የያዘው። ወጣቱ በተለይ እነዚህን ነገሮች ሲያይ ምንድን ነው የሚማረው? ከእናንተ ምን ይማራል? የምርን ሆኖ ግራ እየገባኝ ነው። ማለት ድሮ የነበራችሁ ሀይ የምናብሩኬ እስኪ ወደ ራሳችሁ ተመለሱልን። የምር እኔ ቢያንስ እንኳን አንድ መጽናኛ እናንተ አላችሁ ብዬ ነበረ የማስበው ዩቱብ ላይ ስገባ የማየው ነገር ግን ነገሩ በዚህ አንድ ወር በተለይ ግልብጥ ብጥብጥ ነው ያለው በእርግጥ ሀይሚዬ አይመለከታችሁም በተለይ ደግሞ ማገባችሁ ውስጥ ገብታችሁ አፋችሁን አትክፈቱ እያለች ነው ለአንዳንድ ሰዎች ያው ለሚሰድቧት ይመስለኛል ያ ነገር የተናገረችው ፎቶዋን በጣም እየዘቀዘቁባት የሀዘንን ጉርጉሮ እያደረጉ ብዙ ነገር እየተደረገባት ነው የቲክቶክ ላይ ሀይሚ ማለት ነው ሜቢ ለእነሱ ይሆናል ግን እኔ እንዳንድ ዩቲዩበር ወይንም እንዳንድ እናንተን እንደሚወድ ሰው ሆኜ ስነግራችሁ በቃ ተመልሳችሁ እኮ ብሩቄም ሀይሚም ትገናኛላችሁ እናውቃለን ይሄ እንደ ስራ ነው እየሰራችሁ ያላችሁ፣ ግን አይመጥናችሁም፣ ለሰውም አያስተምርም። ቢያንስ የሚያስተምር አይዲያ ስራ ታቃላችሁ፣ ነፍ ስራዎች እኮ አሉ። አሁን ይሄንን ምናልባት ቀጣይ ስታዩትኝ እውነት ይህንን እኔንኝ ያደረግኩት ብላችሁ ልትጸጸቱበት ሁላ ትችላላችሁ። ሰው የተሻለ እንዴት ብዬ ልንገራችሁ፣ ምሁር ከሆኑ ሰዎች ጋር አንዳንድ ነገሮችን ዩቲዩብ ላይ የበለጠ መስራት። እንዴት ለምሳሌ እስኪ ልንገራችሁና እሸቱን ውሰዱትኝ። እሸቱ ብዙ ነገሮችን ይሰራል አይደል? በጣም እይታ አለው። በጣም ብዙ ነገሮችን አድርጓል። ለታሪክ ተጽፎ ይቀመጣል። እሱ ያንን በሰራበት ቤተሰብ ገቢም አለው። የሰው መውደድ አለው። በሰው ይከበራል። ገባችሁ አይደለም? ልክ ዛሬ ሀይሚና ብሩኬ እንደዚህ ሲሆኑ ሶስት ቦታ ነው አድናቂ የተከፈለው፣ በቲክቶክ ላይ ማለት ነው። በዩቲብ እንኳን ኖርማል ነው፣ ግን ቲክቶክ ላይ አንደኛ ሀይሚን የሚያደንቁ ተከፈሉ፣ ሁለተኛ ብሩኬን የሚያደንቁ፣ ሶስተኛ ደግሞ ሁለቱንም አንድ ላይ ይዘው እስካሁን በአቋማቸው የጸኑ። እንደዚህ የሆነው ነገር ምንድን ነው ካላችሁ፣ የስራችሁ ውጤት ነው። ሃይሚን ብሩኬን፣ የአድናቂዎቹ ሳይሆን የስራችሁ ውጤት ነው ይሄን ነገር ያመጣው ማለት እናንተ። አንዳንድ ጊዜ ነገሮችን መለስ ብላችሁ በትኩረት ማየት መቻል አለባችሁ። አሁን ዛሬ የተለቀቀው ቪዲዮ ምንም በቃ ምንም ነገር የለውም። ቅዱስ ወይንም ደግሞ ኪዱ በጣም እየተንተባተበ መውራት እስከሚያቅተው ምን ማለት እንዳለበት ግራ እስከሚገባው ምናልባት ብሩኬም ሀይሚም ያው ሶሻል ዩቱብ ላይ ስለነበራችሁበት ያው ስራውን አይዲያውን ታውቃላችሁ እናውቃለን። ገባችሁ አይደለ? እንደገና ደግሞ ሊንዱም ጎበዝ ናቴ በዚህ ነገር ላይ ከዚህ በፊትም ዩትብ ላይ እንደሰራች እኔ እነግራችኋለሁ። እነ ዳጊ ጋር ሰርታለች ምናምን እና ነገር ስላለ ነው። እና ኪዱ ግን ለመጀመሪያም ስለሆነ ብዙም አልሰለጠነም፣ ለማሰጠን ሞክሬ። ሀይምዬ፣ ብዙዎች ደግሞ ያው እይታ የሚያመጣው እንደዚ አይነት ስራ ነው ልትሉ ትችላላችሁ። ኖ ኖ ኖ፣ ሰው የሚወደውን በጥልቀት አይታችሁ ብዙ ነገሮችን አጽንታችሁ ከመጣችሁ በጣም ብዙ የሚወዳችሁ ሰው አለ። ይኸው፣ አንድ ሚሊዮን ሁለት ሚሊዮን ተከታይ ያላቸው ያፈሩ ሰዎች አሉ፣ በጣም ብዙ የምናውቃቸው ተወዳጅና ታዋቂ የሆኑ እንደዛ መሆን ራሱ እንደሚቻል በሶሻል ሚዲያ ላይ ታውቃላችሁ። በቲክቶክም በዩቱብም እንደዛ መሆን ይቻላል። የጊዜ ወይንም ደግሞ አንዳንድ ጊዜ የአይዲያ ምጥረት ሊሆን ይችላል ብቻ። ብዙ ማለት አልፈልግም። ሀይሚና ብሩኬ ፕሊስ አሁን ካላችሁበት እንትን ብሉ ምንድን ነው ተመለሱ። ሀይምዬ ከዚህ በኋላ ከኪዱ ጋር ነው የምቀጥለው ከኪዱ ጋር ሁሌም ታዩኝ ያላችሁ ብላለች። ብሩኬንም መጨረሻ ላይ ምን እንዳለችው ማ ልንገራችሁ? ብሰልና ፍሬ ያፍራ አለችው። ብሰልና ግንኙነታችሁ በስሎ ፍሬ ያፍራ። ይሄ ምንድን ነው? ካለፈው ተማሩ ወይም ደግሞ ያለፈውን ነገር አስታወስ እንደማለት ያክል ነው። ወይም ወደ እኔ ስትመለስ አብስለ ፍሬ ያፍራ እያለች ያው የሰጣችሁ ነው። የተወሰነ ነገር ቢሆንም ብሩኬም ከሊንዱ ጋር ሀይሚም ከቅዱስ ጋር ነው የምንመጣው ከዚህ በኋላ አንነካካም። በቃ ከህይወት ወጥቻለሁ ከህይወታቸው ወጥተናል ምናምን ሲሉ ነበር። ነገ አብረው ሲመጡ ታገኟቸዋላችሁ። ቤተሰብ የምር ንምላችሁ ያው ይሄ የስራ ጉዳይ ነው፣ ግን እናንተን የሚያስገምት ስራ ባሰሩ እኔ ደስ ይለኛል። የምር በጣም ስለምወዳችሁ ስለምሳሳላችሁ ነው እንጂ ሌላ ነገር አይደለም። የኔ ውድ ፋሚሊ ላይክ እና ሼር በማድረግ ተቀላቀሉ ሰብስክራይብ አድርጉ እያልኩኝ ባባይ